የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የተወደዳችሁ ቅዱሳን በየስፍራ ሁሉ የምትኖሩ በሀገርም ውስጥ ከሀገርም ውጭ ያላችሁ ኢትዮጵያውያንና ኤርትራውያን ወገኖች ጌታ የኢየሱስ ጸጋና ሰላም ከእናንተ ጋር ይሁን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። እንደምታስታውሱት ባለፈው ጊዜያት በዚህ መሰረታዊ የክርስትና ትምህርት ክፍለ ጊዜ የጌታን ራት ስንማር ቆይተናል። ከስያሜዎቹ ጀምረን መጽሐፍ ቅዱሳዊ እውነቶችንና መጽሐፍ ቅዱሳዊ ማስረጃ ያላቸውን ትምህርቶች እየተካፈልን ነበር። እንደምታውቁት በዛም መሰረት ሶስት መጽሐፍ ቅዱሳዊ የሆኑ ስያሜዎችን ለጌታ ራት አግኝተናል ወይም ተምረናል። ያም የመጀመሪያው የጌታ ራት ነው። ሁለተኛው እንጀራውን መቁረስ ነው። ሶስተኛው የጌታ ማዕድ የምንለው እንደሆነ ተነጋግረናል። በሚገባ ይሄንን አጥንተናል። መጽሐፍ ቅዱሳዊ ያልሆኑና በተለምዶ ግን ወይም በአንዳንድ ቤተ እምነቶች በአስተምህሮም ጭምር የሚጠቀሙባቸውን መጠሪያ ስሞች አይተን መጽሐፍ ቅዱሳዊ አለመሆናቸውንም ተረድተን ነበር። ለምሳሌም ቅዱስ ቁርባን የሚለው ስያሜ ቀረበ፣ አቀረበ፣ ማቅረብ የሚለውን ትርጉም ስለሚይዝ እኛ ደግሞ በአዲስ ኪዳን ለክርስቶስ እኛ ደግሞ በሐዲስ ኪዳን ለእግዚአብሔር የምናቀርበው የቀረብ መስዋዕት ስለሌለ ይህንን በስያሜ ደረጃ መጠቀም አንችልም ተባብለናል። ሌላኛው የስጋው ደሙም ቢሆን ለስያሜነት የተሰጠን ሳይሆን የተሰጠበት ምክንያት ህብስቱ ከስጋው ጋራ ህብረት እንዳለው ዋይኑም ደግሞ ከደሙ ጋር ህብረት እንዳለው እንድናስብ የቀረበ እንጂ የጌታ እራት የሚጠራበት ስያሜ ሆኖ እንዳልተሰጠ ተመልክተናል። በዚህም ለምሳሌ ጌታ ኢየሱስ እኔ እውነተኛ የወይን ግንድ ነኝ ያለን እሱ ለዘላለም መድኃኒት ወይም እርሱ የዘላለም ህይወት የሚሰጥ አዳኝ መሆኑንና በእርሱ ላይ የተተከሉም ሰዎች ወይም በእሱ ያመኑ ሰዎች ለዘላለም መጠውለግና መድረቅ እንደሌለባቸው ወይም እንደማያገኛቸው ኢየሱስ የተናገረበት እንደሆነ እንዲሁ እንደገናም ደግሞ እኔ መንገድ ነኝ ሲለን፣ እኔ መንገድ ነኝ ማለት ወደ አብ የሚያስገባ ወደ ዘላለም ህይወት የሚያቀርብ ከእግዚአብሔር ጋር የሚያስታርቅ ህይወት የሆነበት ማንነቱን እንዳቀረበልን እንዲሁ እንደገናም ደግሞ እኔ የበጎች በር ነኝ ወይም እረኛ ነኝ ሲለን በቁሙ ምን ማለት እንደሆነ ለመረዳት ሞክረናል። ያም እረኛ ነኝ ማለት ጠባቂ ነኝ ለተኩላ ወይንም ደግሞ ለጠላት አሳልፈ የማልሰጥ አስተማማኝ ዋስትና ነኝ ማለት እንደሆነ እንዲሁ እንደገናም ደግሞ በር ነኝ ማለት ወደ ዘላለም ህይወት ወደ እግዚአብሔር ሰዎች የሚገቡት ክርስቶስ ኢየሱስን በማመን መሆኑን እንድናውቅ ይሄ በምሳሌነት የቀረበልን እንደሆነ እንዲሁ ስጋ ወደሙ የሚለውም ልክ እንዲሁ ሊታይ ይገባዋል ብለን አንስተን ነበር። የጌታ ጸጋና ሰላም ከእናንተ ጋር ይሁን፣ የተወደዳችሁ ቅዱሳን። በማጠቃለያውም ላይ ትኩረት የምናደርግባቸው ነጥቦች የጌታ እራት የጌታ የራሱ መሆኑንና የጌታን እራት እንዴት ባለ ጥልቅ ጥንቃቄ ውስጥ ልናደርግም እንደሚገባ አስረግጠን ለመመልከት ነው የምንፈልገው። የመጀመሪያው ነገር የጌታ እራት የራሱ የጌታ ነው። ምክንያቱም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ እኔ ለእናንተ አሳልፌ የሰጠሁትን እኔ ከጌታ ተቀብየዋለሁና ነው የሚለው ከጌታ ተቀብየዋለሁና ስለዚህ ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራውን አንስቶ አመስግኑ እንካችሁ ስለ እናንተ የሚሆን ስጋዬ ነው ደሙንም እንደገና አንስቶ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሏል። ስለዚህ የጌታ እራት የአጥቢያ ጉባኤ ግለሰቦች አይደለም፣ ደጋግመን ደጋግመን ለመመልከት ሞክረናል። በምንም ተአምር የጌታ እራት የአጥቢያ መሪዎች፣ በአጥቢያ ደረጃ የሚያገለግሉ አገልጋዮች፣ ወይም ደግሞ በዚያ አጥቢያ ውስጥ ያሉ ቅዱሳን የነሱ ራት ሳይሆን የራሱ የጌታችን የኢየሱስ እራት እንደሆነ ተመልክተናል። የሱ ነው፣ ባለቤትነቱ የሱ ነው። እሱ ነው ደግሶ ሁላችንንም የጠራን እንጂ እኛ ደግሰን ሰዎችን የምንጠራ አይደለንም። ስለዚህ የቤተ ክርስቲያን እራት ሳይሆን እራቱ የጌታ መሆኑን በጣም ማስተዋል አለበት። እንግዲያውስ ጌታ ኢየሱስ ወደ ጠራን ወደዚያ ወደ ከበረ እራቱ በምንሄድበት ጊዜ ልናደርገው የሚገባ ጥንቃቄንም ጭምር እናውቃለን። ልንሰጠው የሚገባውም ክብርን ጭምር እንረዳለን። ጌታ የተባረከ ይሁን። ያንን ልናገኘው የሚገባውን ጥቅም እንደገና እያደረግን ያለነው ጥልቅ ምስጢር ምን እንደሆነ መረዳት ይኖርብናል። ያን ብቻ አይደለም ጌታ ራሱ ወዳለበትና ራሱ ባለቤት ሆኖ እኛን ወደ ጠራው ወደዚያ የከበረ ነገር ስንቀርብ እንዴት ባለ ፍርሃትና ጥንቃቄም ጭምር ልንቀርብ እንደሚገባን ልናውቅ ይገባናል ብለናል። ይህንን የጌታ እራት ሰዎች እንዲቀበሉ መጀመሪያ ራሳቸውን መፈተን እንዳለባቸውም ተካፍለናል። ኃላፊነቱ የተሰጠው ለሰውየው ነው። ሰው ግን ራሱን ይፈትን ይለናል ጳውሎስ። ራሱን ይፈትን ማለት ያልተፈረደባቸው ሰውየው የሚያውቃቸው ጥቃቅን በደልና ኃጢአቶች እንኳ ቢኖሩ በሕያው ጌታ ፊት ትንሽ የሚባል ኃጢአት ስለሌለ ድቃቂ ነው ይሄ፣ መናኛ ነው ይሄ፣ ትንሽ ነው የሚባል ነገር ስለሌለ ጌታ በሚያየው በዚያ መንገድ ኃጢአትን እንድናይና የገዛ ኃጢአታችን ላይ እንድንፈርድበት የገዛ ማንነታችን ላይ እንድንበይንበት እግዚአብሔር የተባረከ ይሁን። የገዛ ማንነታችን ላይ እንድንበይንና በቅዱስ ደሙ ታጥበን ወደዚያ ወደ ከበረው ወደ ጌታ እራት መቅረብ እንዳለብን እናስተውላለን። ሰው ግን ራሱን ይፈትን። ራስ ላይ መፍረድ ማለት እኔ በቃ ምናምንቴ ሰው ነኝ ብሎ ራስን መጥላት እና ከዚህ ነገር ከጌታ እራት መራቅ ሳይሆን በፊትም የቀረብነው በእሱ ጸጋ ነው፣ አሁንም የምንቀርበው በእሱ ጸጋ ነው፣ የምንኖረውም በእሱ ጸጋ ነው፣ የምናመልከውም በእሱ ጸጋ ነው። የምናደርገውን ሁሉ የምናደርገው በእሱ ነው። ስለዚህ እሱ እንደሚምረን እሱ ይቅር እንደሚለን እሱ በደሙ እንደሚያጥበን እሱ ራሱ እኛን ወደ ራሱ ማስጠጋት እንደሚችል በመተማመን ይልቁንም ደግሞ ቃሉ ምን ይላል ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነት በኛ ውስጥ የለም። ከዛ በኃጢአታችን ብንናዘዝ ከኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነፃን የታመነና ጻድቅ ነው ይላል እግዚአብሔር ቃል። አንደኛ ዮሐንስ ምዕራፍ አንድ ላይ ምዕራፍ አንደኛ ዮሐንስ ምዕራፍ አንድ ቁጥር ዘጠኝ ምዕራፍ ሁለት ቁጥር አንድ ምን ይላል? አንደኛ ዮሐንስ ልጆች ሆይ ኃጢአትን እንዳታደርጉ ይህን እንጽፍላችኋል ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፤ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይለናል። ስለዚህ የኢየሱስ ክርስቶስ ጻድቅ ጌታ ነው። ስለዚህ ማናችንንም ይቅር ሊለን ይችላል፣ ከአመፃ ሁሉ ሊያነፃን ይችላል፣ የታመነ ነው። ክብር ለጌታ። ስለዚህ ወደ እሱ እንቅረብ ይቅር ሊለን ይችላል። ከአመፃ ነፃ ሊያወጣን ይችላል። ውርደታችንን በክብር ሊቀይር ይችላል ይችላል ጌታችን። ስለዚህ ሁሉን ወደሚችል አምላክ እንድንቀርብ፣ ነገር ግን የራሳችንን ኃጢአት ራሳችን መፍረድ እንዳለብን በሚገባ ተካፍለናል። ሰው ግን ራሱን ይፈትን ብሎናል የእግዚአብሔር ቃል። እንግዲህ ሌላኛው የተመለከትነውን ነጥብ አጽንኦት ለመስጠት ያህል ደግመን የምንካፈለው የጌታን እራት በአጥቢያ ጉባኤ ውስጥ በምንካፈልበት ጊዜ ቤተክርስቲያን ወይም የአጥቢያ ቤተክርስቲያን መሪዎች በዚህ ጉዳይ ላይ ታላቅ ኃላፊነት እንዳለባቸው ተነጋግረናል። ምንም እንኳ እራቱ የጌታ ቢሆንም ማን ወደዚያ መቅረብ እንዳለበት ወይም ማን ከተወደደው ከጌታ ስጋ ጋር ህብረት ያለውን ህብስት መብላት ወይም ከጌታ ደም ጋር ህብረት ያለውን ጽዋ መጠጣት እንዳለበት ወይም እንደሌለበት የቤተ ክርስቲያን ሽማግሌዎች ኃላፊነት አላቸው። ምክንያቱም የእግዚአብሔር ቃል ምንድን ነው የሚለው? የሐዋርያ ሥራ መጽሐፍ ምዕራፍ ሃያ ላይ እናንተን ነው አይደል ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ማለት ስለዚህ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ስለሆነ ቅዱስ ቃሉ የሚለው፣ መንጋው ላይ የተሾሙ እረኞች ወይም ሽማግሌዎች ኃላፊነት አለባቸው። ስለዚህ የጌታን እራት የአጥቢያ ቤተ ክርስቲያን ብልት ሆነን ያለን እኛ ያገኘነው የተከፈተ በር ላይ ሁሉ እየሄደን መካፈል የለብንም ብለናል። ምክንያቱም ሳናውቅ ከስህተታቸው እየተካፈል እንዳይሆን በዋናነት ያ ህብረት ወይም ያ ስብስብ ምንድን ነው ብሎ የሚያምነው ምን ብሎ ያምናል? ምን ብሎ ያምናል? በመስቀሉ ላይ የተሰራውን ስራና ራሱ በመስቀሉ ላይ ያዳነንን አዳኝ በተመለከተ ትምህርቱ ምን ይላል? ያ ጉባኤ የጌታ እራት አለ ብሎ ፖስተር ስለለጠፈ ወይም የጌታ እራት አለ ተብሎ ሰዎች ሁሉ በነቂስ ተጠርተው ስለወጡ ዝም ብለን እጃችንን ወደ ገበታው አንዘረጋም። ምክንያቱም ሳይገባው ያንን የሚበላ ቢኖር የጌታ ስጋና ደም ዕዳ አለበት ብሏል። ስለዚህ ልክ ነው፣ ራሳችን ላይ ፈርደናል፣ ራሳችንን እናውቃለን። ይሁን እንጂ ግን ያ ጉባኤስ ምንድን ነው? ከአጋንንት ጽዋ ጋር ኅብረት ስናደርግ እንዳንገኝ፣ አንደኛ የቆሮንቶስ ምዕራፍ 10 ላይ የአጋንንትን ጽዋና የጌታን ጽዋ ልትካፈሉ አትችሉም ብሏል። ስለዚህ የአጋንንት ጽዋ ላይ የሚካፈሉ እንዳይሆኑ፣ ከክርስቶስ ተቃዋሚው መንፈስ ጋር አብረው የሚሰሩ እንዳይሆኑ፣ እነዚያ የሚያምኑት ትምህርት ጤናማ ነው ወይ? ምክንያቱም በሁለተኛ ዮሐንስ መጽሐፍ ላይ ራሱ ዮሐንስ እንደነገረን ወደ እናንተ ቢመጣና ይህንን ትምህርት ባያመጣ ሰላም አትበሉት፣ በቤታችሁም አትቀበሉት። ሰላም የሚለው ከክፉ ሥራው ጋር ይተባበራል ስላለን ልብ በሉ። ከክፉ ሥራቸው ጋር እየተባበርን እንዳይሆን የክርስቶስ ተቃዋሚ መንፈስ የሐሰተኛው ክርስቶስ ተከታዮች ከሆኑት ጋራ ስንተባበረ እንዳንገኝ ልንጠነቀቅ ያስፈልገናል። የጌታ እራት የቤተሰብ እራት ነው እንደምታውቁት። ስለዚህ የሚተዋወቁ በአጥቢያ ገጽታ ትምህርታቸውን፣ ህይወታቸውን ሁሉ በተገለጠ ማንነት የሚተዋወቁ ወገኖች ናቸው ሊካፈሉት የሚገባው እንጂ ትምህርታቸውን ማናውቃቸው፣ ማን እንደሆኑ ምን እንደሚማሩ ምን እንደሚያስተምሩ ማንን እንዴት እንደሚያመልኩ ከማናውቃቸው ዝም ብለው በስመ ክርስትና ካሉ ክርስቲያን ነኝ ከሚሉ ሁሉ ጋራ እየሄድን ዘለልን ቁርስ እንደማይገባና እኛ ራሳችን ይህንን በልባችን ውስጥ ማክበር እንደሚገባን ተረድተናል። ይህንን መጠንቀቅ አለብን፣ በሚገባ ማስተዋል አለብን። ይህን አለበለዚያም ከፍተኛ የሆነ ችግር በራሳችን ላይ እናመጣለን። አይሆንም እንደዚያ። ልብ በሉ። ልናከብረው ይገባል ጌታችንን። ልንፈራው ልንንቀጠቀጠለት ይገባል ጌታችንን። ትዕዛዙን ልናደምጠው ይገባል ጌታችንን። ስለዚህ ትዕዛዙን በማድመጥ በፊቱ መታዘዝ ይገባናል። የጌታ ጸጋና ሰላም ይብዛላችሁ። በሌላ ሁኔታ የጌታን ራት ከመቁረስ የሚከለክሉ ነገሮችንም አይተናል። ይሄ አጽንዖት የምንሰጠው ሌላኛው ተግባር ነው። ለምሳሌ አንድ ሰው እማያምን ከሆነ የጌታን ራት ለመቁረስ አይችልም። እኛ ሰውን በአንደበቱ አምኛለሁ ማለቱን ቼክ እናደርጋለን፣ ማድረግም አለብን። ኢየሱስ ክርስቶስ ጌታ እንደሆነ ነው በአፉ መመስከር አለበት፣ በልቡ የሚያምነውን እምነት። ኢየሱስ ክርስቶስ ጌታ እንደሆነ የማያምን ሰው መጥቼ የጌታን ራት ልቁረስ ቢለን ይሄ ነገር የማይፈቀድ መሆኑን ልንከለከለው ወይም ልናሳውቀው ይገባል። አይሆንም። ይሄ ማን ነው እሱ። ይሄ ነገር ልብ በሉ፣ በተሰበሰባችሁ ጊዜ ነው አንድ መሆናችንን የምናውጀው እኮ በህብረት ነው። ያ አንደኛ ቆሮንቶስ ምዕራፍ አስር ላይ ባለፈው እንደተመለከት ነው። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንዱን እንጀራ ስንቆርስ አንድ አካል እንደሆነን እንመሰክራለን። ስለዚህ ሰው አንድ አካል ወደ መሆን ማለት የአንዱ የክርስቶስ አካል የአካል ብልት ሆኖ የሚገጠመው እንደ ሕያዋን ድንጋዮች ቅዱስ ቤተ መቅደስ ለመሆን የሚሰራው ኢየሱስ ክርስቶስን ሲያምን ነው ሰው፣ አያችሁ። ስለዚህ ህያው ቅዱስ ቤተ መቅደስ ወደ መሆን እንዲያድግ እንደ ህያው ድንጋይ በአካሉ ላይ መገጠም አለበት። እንደዚያ ለመሆን ደግሞ በእውነት ቃል መወለድ አለበት ወይም ከማይጠፋው ዘር መወለድ አለበት። ዳግመኛ ለመወለድ ደግሞ ክርስቶስ ኢየሱስን በልዩነት ማወቅ የመጀመሪያው መስፈርት ነው። ስለዚህ እኛ ጌታችን ኢየሱስ ጌታ መሆኑን፣ አዳኝ መሆኑን የሰራው የመስቀል ላይ ስራም ፍጹምን ነፃ የሚያወጣ መሆኑን ማመን አለበት ሰውዬው። ይሄ አንዱ ነው። አምኛለሁ ብሎንስ ዝም ብሎ ቢሆን ከተባለ አይ፣ አምኛለሁ ማለቱን ተግባራዊ በሆነ ምስክርነት በአጥቢያ ጉባኤ ወንድሞችና እህቶች ፊት ያረጋግጣል። ያ ምንድን ነው? በውሃ ጥምቀት በመጠመቅ ያረጋግጣል። መጠመቅም የጌታን እራት ለመቀበል ወይም ከጌታ እራት ላይ ለመካፈል መስፈርት ነው። ምክንያቱም አንድ ሰው አምኛለሁ ብሎናል፣ እኛ ሌብል ማድረግ አንችልም። ድኗል ወይም አልዳንም ብለን ደረጃ መዳቢዎች አይደለን። እንግዲያውስ በምን እናውቃለን ከተባለ በተገለጠ ሁኔታ ሞቱን በሚመስል ሞት መተባበሩን፣ ትንሣኤውን በሚመስል ትንሣኤ ደግሞ መነሳቱን ማረጋገጥ ይኖርብናል። አንድ ሰው ካመነ ትእዛዝ መፈጸም አለበት። ኢየሱስ የሚወደኝ ትእዛዜን ይፈጽም ስለሆነ ያለው ትእዛዙን የግድ መፈጸም አለበት። ይሄንን ምስክርነት መስጠት አለበት። ኢየሱስ ስለ ኃጢአቴ ሞቷል፣ እኔንም ስለ ማጽደቄ ከሙታን ተነስቷል የሚለውን ምስክርነት መስጠት አለበት። ለማመኑ ማረጋገጫ ይሄ ነው። አይ ኢየሱስን አምኛለሁ ትእዛዙን ግን አልፈጽምም ሊባል አይችልም። ይሄ ግንጥል ጌጥ ይሆናል። አውቃለው፣ የህፃናት ጥምቀትን የሚጠመቁ ወይም የሚቀበሉ አብያተ ክርስቲያናት አሉ። ይህንን ምን ልትለው ነው ብላችሁ ልጠይቁኝ ትችላላችሁ። መጽሐፍ ቅዱስ ሁልጊዜም ቢሆን ውሃ ጥምቀት ማመንን አይቀድመውም ይላል። እኔ መጽሐፍ ቅዱስን አምናለሁ፣ ወይም በዚህ በመጽሐፍ ቅዱስ እውነት ይመራል። ያ ትክክል ነው ትክክል አይደለም ብዬ እዛ ነገር ውስጥ መግባት አልፈልግም። ግን መጽሐፍ ቅዱስ የሚለው ምንድን ነው? ያመነ የተጠመቀ ስለዚህ፣ መጀመሪያ ማመን፣ ቀጥሎ መጠመቅ። ያ ተመልከቱ፣ ኢትዮጵያዊውን ጃንደረባ ያለውን ፊልጶስ፣ ኢትዮጵያዊ ጃንደረባ በውሃ እንዳልጠመቅ የሚከለክለኝ ምንድን ነው ለሚለው ጥያቄው ብታምን ተፈቅዶልሃለሁ። ስለዚህ ማመን ቀጥሎ መጠመቅ ነው። ሳያምኑ በልጅነታቸው ጥምቅ ውሃ ጥምቀት የተጠመቁ ህፃናት፣ ምኑን አውቀውት፣ ምኑን ከጌታ ጋር ሞተውት፣ ወይም ምኑን ከጌታ ሞት ጋር ተባብረው ነው የእነሱን ጥምቀት እንደ ጥምቀት ሪከገናይዝ የምናደርገው ወይም ምንቀበለው? እንደዛ ሊሆን አይችልም። ምኑን አውቀውት ነው እነሱ የህፃናትን ጥምቀት ተቀባይነት እንዲኖረው የምናደርገው? እዚህ እንደዛ ልናደርግ አንችል አንድ ይሄ ነው። ሁለተኛው የውሃ ጥምቀት እንደምታውቁት የአደባባይ ምስክርነት ነው፣ ለመዳን አደለም። ልብ በሉ፣ የዳኑ ሰዎች ናቸው የሚጠመቁት። የዳኑ ናቸው የሚጠመቁት እንጂ ገና ያልዳኑ በቤተሰብ ትከሻ ላይ ያሉ ገና በእጅ የሚታቀፉ ምኑንም የማያውቁ ህፃናት በውሃ ተጠምቀዋልና እነሱ የጌታ ናቸው ብለን መናገር አንችልም። ህፃናት ሁሉ የጌታ ናቸው፣ እርግጠኛ ነኝ ህፃናት ሁሉ የጌታ ናቸው። ልጆች የእግዚአብሔር ስጦታዎች ናቸው። ይሁን እንጂ ግን የጌታ ናቸው ብዬ ስናገር ምን ማለቴ ነው? በአማኝ ሆነው የአካል ብልት ወደ መሆን የሚሆኑት ግን ወይም ወደ አካል ብልትነት የሚገቡት ግን ሲያምኑ። ይሄ መጽሐፉ ይሻር ዘንድ አይችልም። መጽሐፉ እውነት ነው። ለቃሉ ስልጣን መገዛት አለ እኛ ማንም አይደለንም። በእግዚአብሔር ቃል ላይ ከፍ ከፍ ብለን የምናገነግን በእግዚአብሔር ቃል ላይ አንዱን የምንቀበል ሌላውን የምንጥል ልንሆን አይገባንም። ካመንን በቃ እስከ መጨረሻው ድረስ ነው ማመን ያለብን የሚለውን እንድናስተውል እፈልጋለሁ። ስለዚህ የጌታ እራት መጠመቅ አለበት። አንድ አጥቢያ ላይ ተጠምቆ የመጣ ወንድም ጥምቀት ስለማይደገም እኛ ጋም ሲመጣ ተጠመቅ አንለው፣ ጥምቀት አይደገም። ያ የተጠመቀ ወንድም ተጠምቂያለሁ ሲለን የት እንደተጠመቀና ያ የተጠመቀበት ህብረት ምን እንደሚያምን እናጣራና ከእኛ መሰረተ እምነት ጋር ተመሳሳይ ከሆነ ወደ አጥቢያ ጉባኤችን ተቀላቅሎ የጌታን እራት ለመቁረስ ይችላል። ጌታ የተመሰገነ ይሁን። ሌላኛው የሥነ ምግባር ወይም የዲስፕሊን ችግር የሌለበት ምንድን ነው፣ ይቅርታ፣ የሥነ ምግባር ችግር የሌለበት ወንድም የጌታን እራት ይቆርሳል። የሥነ ምግባር ችግር በሁለተኛ ቆሮንቶስ ምዕራፍ አምስት መሰረት ያ ከጉባኤው ከጉባኤው ውጭ እንዲሆን የተደረገው ታስታውሳላችሁ። ከጉባኤው ውጭ እንዲሆን የተደረገው ለሰይጣን እንዲሰጥ ፍርዴ ነው ብሎ ጳውሎስ ያገለለውን ወንድም ታስታውሳላችሁ። የእናቱን ሚስት ወይም እንጀራ እናቱን በመገናኘት ልክ በእንደዚህ አይነት የተገለጠ ነቀፋ ውስጥ ያሉ ወንድሞችም በፍጹም የጌታን ራት ሊካፈሉ አይችሉም። ዲስፕሊን ይደረጋሉ፣ ወይም የሥነ ሥርዓት እርምጃ ይወሰድባቸዋል። አንድ ነገር ልንገራችሁ ወገኖች የሥነ ሥርዓት እርምጃ በጣም ከባድ ነው፣ በቤተ ክርስቲያን በአጥቢያ ጉባኤ። ምክንያቱም አንድ ሰው ከዛም ያህል ገበታ ስንለየው የቅጣት ቅጣት የሞት ሞት ነው። እስቲ አስቡት የአካሉን አንድነት ከምንገልጥበት ሞቱን እየተናገርን መምጣቱን ከምንናፍቅበት በታላቅ ደስታ ግን ከሐዘን ጋራ ወደምን የምንካፈለውን ያንን የተወደደ የጌታ እራት ሰው እጁን ዘርግቶ አልተካፈለም ማለት የቅጣት ቅጣት ነው። በጣም ከባድ ቅጣት ነው። እና በእንደዚህ አይነት ዲስፕሊን ውስጥ ሰዎች እንዳይወድቁ እንግዲህ ስነስርዓት ወይም ኢቲካሊ ራሳቸውን መጠበቅ እንዳለባቸው ይነገራል ማለት ነው። በተገለጠ ነቀፋ ውስጥ የተገኘውን ግን የቤተ ክርስቲያን መሪዎች እርምጃ ይወስዱበታል። ምክንያቱም ያልተፈረደበት ኃጢአት እርሾ ነውና ሌላውን ይበክላል። ሌላውን እንዳይበክል ከእንደዚህ አይነት እርሾ ማህበሩን ለመጠበቅ ጥፋት ያጠፋውን ወንድም ምን ያደርጉታል? ለተወሰነ ጊዜ እስኪስተካከል፣ ምስክርነት እስኪኖረው ድረስ ያስወጡታል። ይሄ ከቤቱ ከመስሪያ ቤቱ ከቤተ ክርስቲያን ጀምሮ እያንዳንዱ ያለውን ህይወት በሙሉ ያጠቃልላል። ለምሳሌ አጥቢያ ጉባኤ ውስጥ ሲገኝ የሚገርም አይነት ሰው ሆኖ መስሪያ ቤት ውስጥ ሌባ ቢሆን ጉቦ፣ ሙስና ተቀባይ ቢሆን ወይም መስሪያ ቤት ውስጥ የማይሆን ከክርስቲያን የማይጠበቅ ህይወት የሚያሳይ ቢሆንና ይሄ በተጨባጭ የቤተ ክርስቲያን ወንድሞች፣ ሽማግሌዎች ቢያውቁት ቀጥታ ዲሲፕሊን ያስደርገዋል። ስለዚህ ቤት ውስጥም ቢሆን ያለው ጠባይ ልክና ትክክል ካልሆነ ምን ይደረጋል? ዲሲፕሊን ይደረጋል። ይሄ የተረጋገጠ ወይም የታወቀ እውነት ነው። ይሄ የዲስፕሊን እርምጃ በጣም ከባዱ ነው። ሌላኛው ጤናማ ትምህርት ከሌለ ወይም ጤናማ ትምህርት ከቀየረ አንድ ሰው ከመሰረታዊ የክርስትና ትምህርት ከሳተ የኢየሱስን ጌትነት ከማይቀበሉ የጌታን የመስቀል ስራ ከሚያክፋፉ ትምህርቶች ጎራ ከተቀላቀለ አሁንም እርሾ ስለሆነ ያ ከጌታ ራት ፈጽሞ ይከለከላል፣ ወይም ያንን እንዳይቀበል ይታገዳል የጌታን እራት ዝም ብሎ ዘሎ አይቆረስምና። ስለዚህ የክርስቶስ ተቃዋሚውን መንፈስ ትምህርት እየተከተለ ስለሆነ ከእውነተኛው ትምህርት ስላፈነገጠ መልካም የሆነ ትምህርት ስለሌለው እንዲህ ካለ ወንድም ራስን መጠበቅ ከፈሪሳውያንና ከሰዱቃውያን እርሾ ራስን ከመጠበቅ ጋር አንድ ነው። ያም ብቻ ሳይሆን ክፉ ባልንጀርነት መልካሙን አመል ጭምር ስለሚያጠፋ፣ መልካሙን ትምህርት ስለሚያጠፋ ያ ወንድም መጥቶ ያም ብቻ ሳይሆን ትምህርት ስለለወጠ የተሳሳተ ትምህርት ውስጥ የተረገመ የጨለማ ትምህርት ውስጥ ስለገባ ከእንደዚህ አይነት ወንድም ጋር እጅን ወደ ገበታ ዘርግቶ የጌታን እራት መቁረስ አይቻል። ስለዚህ በእነዚህ ሶስት ምክንያቶች ሰው የጌታን እራት ላይቆርስ ይችላል። የተወደዳችሁ ቅዱሳን፣ አንድ ጊዜ በጣም በጣም ትኩረት አድርጌ መናገር ፈልጋለሁ አንድ ነጥብ ላይ። ምንድን ነው የጌታ እራት ለሚመጣው የበጉ ሰርግ እራት እንደ መንደርደሪያ ነው። ወይም ይህንን እየበላን ያንኛውን ነው በናፍቆት የምንጠብቀው። ኢየሱስ ራሱ ምን እንዳለ ላስታውሳችሁ። የሉቃስ ወንጌል ምዕራፍ 22 ላይ ቁጥር 18 እላችኋለሁና የእግዚአብሔር መንግሥት እስክትመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም እና አለ። እስክትመጣ በሌሎቹ ክፍሎች ላይ ያለውን ላስታውሳችሁ የማርቆስ ወንጌል ምራፍ 14 ቁጥር 25 ላይ እውነቱን አትላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ደግሞ አልጠጣውም አለ። እስከዚያ ቀን ይሄንን ላደርግ እመኝ ነበር ይላቸዋል። ደግሞ በሌላ ክፍል እመኝ ነበር። ስለዚህ ያ ይሄ ይሄ የጌታ ራት የሚመጣውንና ከእርሱ ጋር አብረን የበጉን ራት ሰርግ የምንቀበልበትን ከእሱ ጋር የምንካፈልበትን በማዕድ ከእርሱ ጋር አብረን የምንቀመጥበትን ያንን እናስባለን። ክብር ለጌታ። ስለዚህ የተወደዳችሁ ቅዱሳን በታላቅና ፍቅርና ክብር መምጣቱን በሚያስብ እንደገናም ደግሞ መምጣቱን ማሰብ ብቻ ሳይሆን ሞቱን በመናገር እንድናከብር እንድንካፈል ነው የቀረበልን። በጣም ታላቅና የከበረ ትዕዛዝ ነው። የተወደዳችሁ ወገኖች ሆይ የጌታ እራት የዘለዓለም ህይወት ለማግኘት ሳይሆን የዘለዓለም ህይወት ያለን መሆናችንን የምንናገርበት ነው። የጌታን እራት ለመጽደቅ ሳይሆን መንግሥተ ሰማያትን ለመውረስ ሳይሆን መንግሥተ ሰማያትን መውረሳችንንና መጽደቃችንን የምናውጅበት ነው። በሞቱ መክበራችንን፣ በውርደቱ መክበራችንን፣ በመራቆቱ መጎናጸፋችንን የእርሱ ራስ በእሾህ አክሊል በዛ በእሾሁ ደምቶ እኛ የክብር ዘውድ መድፋታችንን የምንናገርበት የተወደደ ስርዓት ነው። ክብር ለጌታ ይሁን። ስለዚህ የተወደዳችሁ ወገኖች ይህንን በታላቅ ክብር እንድናከብረው፣ እንድንጠብቀው እና ንቀነው ደፍረነው በሰው የሆነ ስርዓት ደግሞ ሆነን ፍርድን እንዳንቀበል በጣም በጥንቃቄ ልናደርገው ይገባናል። የጌታ ጸጋና ሰላም ከእናንተ ጋር ይሁን በሚቀጥሉት ጊዜያት በሌላ ትምህርት ደግሞ የምንገናኝ ይሆናል። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ማንኛውንም የጌታ እራትን ወይም መሰረታዊ የክርስትና ትምህርቶችን በተመለከተ ጥያቄ ካላችሁ በኮምንት መስጫ ሳጥን ወይም በስልክ ወይንም በአካል በመረጣችሁት መንገድ ጥያቄዎች የምትጠይቁን ለመመለስ ዝግጁም ፈቃደኛ መሆናችንን ለመግለጥ እወዳለሁ። የጌታ ጸጋና ሰላም ይብዛላችሁ። መሰረታዊ የክርስትና ትምህርቶችን ለሌላው በማድረስ ብዙዎች እንዲጠቀሙ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ጸጋ ይብዛላችሁ። ሌሎች ትምህርቶች ይኖሩናል። የእውነታም የዩትዩብ ቻናላችንን ለብዙዎች በማስተዋወቅ ሰዎች ሁሉ ቤተሰብ እንዲሆኑ እንድታደርጉ በጌታ ፍቅር እንጠይቃለን። ጸጋ ይብዛላችሁ። ሰላም